ሰላም ሰላም፣ ጤና ይስጥልን ውደጋት ሚዲያ ቤተሰቦች፣ እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? እንግዲህ በባህር ዳር ከተማ ምክክር እየተካሄደ ነው። ከ4500 በላይ ተሳታፊዎች እንደተገኙ ይህም ለተከታታይ አምስት ቀን ዛሬን ጨምሮ እንግዲህ ዛሬ ቅዳሜ ነው፣ እሁድ፣ ሰኞ፣ ማክሰኞ እስከ ሮብ ድረስ እንደሚቀጥል ያው በምድብ በምድብ ይከፋፈሉ እና ምንድነው? አሁን ያለው ችግር፣ ችግሩን ያቀርባሉ። ነገ ምን መደረግ አለበት? ምን ይሆን? የአደረጃጀት ጥያቄ፣ የስልጣን ጥያቄ፣ የታሪክ ጥያቄ፣ የምልክት ጥያቄ ከሰላምና ጸጥታ፣ ከፖለቲካ ከኢኮኖሚ አንጻር ከመሰረተ ልማት ከተፈጥሮ ጥበቃ ባሉ ነው። ህዝቡ መሆን አለበት የሚለውን መሆን አለበት እኔ አውቅልሃለሁ ብቻም ሳይሆን መሆን አለበት የሚለውን ሀሳቡን የሚያቀርብበት ያ የቀረበው ሀሳብ በድምፅም በምስልም በጽሁፍም ተሰንዶ ለሚመለከተው አካል እንዲቀርባል። ከዛ ባለፈ ደግሞ አርካይቭ ይሆናል። ምን ብሎ ነበር ህዝቡ የኦሮሞ ህዝብ ምን ጠየቀ? ትግራይ የሚቀጥላል አይሆብ ተስፋ አረጋለሁኝ። ምን ጠየቀ ህዝቡ? ምንድን ነው ፍላጎቱ? ያንን መሰረት አድርጎ ደግሞ ፖሊሲዎችን ዲዛይን ለማድረግ የህገ መንግስት ማሸሻያ ጨምሮ አስተዳደራዊ መዋቅርን ጨምሮ ለማከናወን በጣም ጠቃሚ ነው ብዬ አስባለሁኝ። እንግዲህ አምባሳደር መሐመድ ድሪር የመክፈቻ ንግግር አድርገዋል። ኮሚሽነር ዘገየ አስፋው እንዲሁ የመክፈቻ ንግግር አድርገዋል። የኮሚሽነር ዮናስ አዳዬ በተመሳሳይ መልእክት አስተላልፈዋል። በመክፈቻው ኮሚሽነር አምባየ ኦጋቶ፣ ኮሚሽነር መላኩ ወልደ ማርያም እንዲሁም ምክትል ዋና ኮሚሽነር ሂሩት ገብረ ስላሴ በዋናነት ደግሞ ዋና ኮሚሽነር መስፍን አሪያ፣ ፕሮፌሰር መስፍን አሪያ በአለመመካከራችን ብዙ ዋጋ ካፍለናል እንመካከር የሚል መልእክት አስተላልፈዋል። የኢትዮጵያ ናሽናል ዲያሎግ ኮሚሽን ወይንም የኢትዮጵያ ሀገራዊ ምክክር ኮሚሽን የሚል ብሉ ባጅ ያለው ቬሪፋይድ የሆነ የማህበራዊ ሚዲያ የፌስቡክ ገጽ አላቸው። ብትከታተሉት በጣም ደስ ይለኛል። በኢትዮጵያ ሀገራዊ ምክክር ኮሚሽን አስተባባሪነት እንዌይስ ምንድን ነው አለመግባባቶችን በዘላቂነት ለመፍታት መመካከር ወሳኝና ብቸኛው መፍትሄ ነው ሲሉ ነው እንግዲህ ፕሮፌሰር መስፍናሪያ መልእክት ያስተላለፉት። መሰረታዊ ያለመግባባት መንስኤዎችን ከስር መሰረታቸው በመለየት በአጀንዳ መልክ በማሰባሰብ ስኬታማ ስራ እያከናወነ መሆኑንም እንዲሁ ገልጸዋል። ባለመመካከራችን ችግሮቻችንና በኃይል አማራጭ ለመፍታት በመሞከራችን ዋጋ ከፍለናል። ሁሉንም አሸናፊ የሚያደርገው መመካከር መወያየት ነው የሚል ነገር ነው ያስቀመጡት። የባህርዳር ከተማ ነዋሪዎች እንግዶችን ይቀበላሉ። ከዚያም ባለፈ ራሱ የባህርዳር ከተማም የውይይቱ አካል ነው። በዚህም እንግዲህ ከአራት ሺህ አምስት መቶ በላይ ህብረተሰብ ወኪሎች መወያየት ጀምረዋል። ውይይት ነው የሚጠቅመው የጋራ አሸናፊ የሚያደርገውም ውይይት ነው የሚል መልእክት አለኝ። እንግዲህ ታጣቂዎች ተወካይ እንልካለን የሚል መረጃ ነበረ። እንግዲህ እሱንም ለዚህም ደግሞ ገረንቲ ታጣቂዎች ወኪል ቢልኩ ከጸጥታም አካል ይሁን ጸጥታም ከመጠበቅ ብን በቁጥጥር ውስጥ እናደርጋለን ወይ ምናምን የሚባል ነገር እንዳይኖር ሁሉ እነዚህ የተነሱ ነገሮች አሉ። መወያየት መመካከር ነው የሚበጀው ጎበዝ አምሳ ዓመት ስልሳ ዓመት ተዋግቶ ምንም ሊመጣ የሚችል ነገር ስለሌለ ሌላው እንግዲህ ምናልባት በዛሬው ዕለት የኤርትራ ኢሳያስ አፈወርቄ እንግዲህ የምታስታውሱ ከነበረ የምታስታውሱ አልኩኝ፣ ፖለቲካል አክቲቭ የሆናችሁ በሙሉ የምትከታተሉት ነገር ነው እና በኦስማን ሳላህ በኩል እንግዲህ በማርች ናይን ሀያ ሀያ አምስት ላይ በኦስማን ሳላህ በኩል ወደ ሳውዲት አረቢያ ደብዳቤ ጽፈው ነበር፣ ኢሳያስ አፈወርቂ እና ያ ደብዳቤ ብዙዎች ኖ ሳውዲት አረቢያ አሰብን እንድትወስድና መልቲ ቢሊዮን ዶላር አውጥታ እንድታለማው ነው የሚጠይቀው ያ ደብዳቤ የሚል በስፋት መልእክት ይሰራጭ ነበረ። በስፋት ሰፋፊ ፕሮፓጋንዳ ይሰራ ነበር። ያ ፕሮፓጋንዳ አላማው ምንድን ነው? ኢትዮጵያ ወደ አሰብ ጥይት ብትተኩስ የምትፋለመው የምትዋጋው ከሳውዲ አረቢያ ጋር ነው። ሳውዲ አረቢያ አሰብን ተቀብላለች የሚል ነገር ነበር ሲነሳ የነበረው። ነገር ግን ለጉዳዩ ቅርበት ያላቸው ቨሪፋይድ የሆነ የተረጋገጠ የመረጃ ምንጮች ሌሎች ላይም ታገኙታላችሁ መረጃውን። ዝሮ ዝሮ ግን ኢሳያስ አፈወርቂ የጻፉት ደብዳቤ ለሳውዲ አረቢያ አልጋ አልጋ ወራሽ ሙሐመድ ቢን ሰልማን የጻፉላቸው ደብዳቤ ሳውዲት አረቢያ የሬድሲ የሬድሲ የካውንስል ኦፍ አረብ ኤንድ አፍሪካን ስቴትስ ቦርደሪንግ ሬድሲ ኤንድ ገልፍ ኦፍ ኤደን የኤደን ባህረ ሰላጤንና የቀይ ባህር ጠረፍ ተዋሳኝ ሀገራት የሚል ጃንዋሪ ስድስት ሀያ ሀያ የተመሰረተ ማህበር አለ። ስምንት ሀገራት የመሠረቱት ጆርዳን፣ ሳውዲት አረቢያ፣ ግብፅ፣ ሊባኖስ፣ ጅቡቲ፣ ሶማሊያ፣ ኤርትራ እና የመን ስምንት ሀገራት የመሰረቱታሉ። እነዚህ ስምንት ሀገራት ይህንን የቀይ ባህር እና የኤደን ባህረ ሰላጤ ተዋሳኝ አገራት ብለው ሲመሰርቱ የቀይ ባህር ቀጠናን የማሪታይም ሩት አስተማማኝ ሰላሙን ተዋሳይ ስለሆኑ አስተማማኝ ሰላሙን ለማረጋገጥ በሚል ነው። ከላይ ከላይ ያለው በዋናነት ግን፣ ከጀርባ ግን የዚህ ሀሳብ አመንጭ አፕሪል 2018 ግብፅ ስለነበረች ሀሳቡን ያመነጨችው ከዛ በኋላ ግብፅ የራሷን እኮ የአካባ በኩል ያለን ደሴት አሳልፋ ያለ ምንም የሕግ ስቲል በግብፅ ፖለቲከኞች ዘንድ መወያያ የሆነ ስትራቴጂክ የሆነ በተለይ ከእስራኤል አንጻር ሲታይ አካባ አካባቢ ያለን አሳልፋ ሰብታለች ዘንድ ጃንዋሪ 6 2020 ላይ መቀመጫውን ጅዳ በማድረግ አምሶሪ ሪያድ በማድረግ ይሄ የአረብ እና የአፍሪካን አገር የቀይ ባህር ተዋሳኝ የሆኑ የአረብ እና የአፍሪካ የቀይ ባህር እና የገልፍ ኦፍ ኤደን ምንድን ነው የኤደን ባህረ ሰላጤ ተዋሳኝ የሆኑ አገራት በሚል ተቋቋመ። በዛ ውስጥ የጋራ ኢኮኖሚያዊ ትብብር ለማድረግ ለማልማት ይሄንን የኢንዲያን ኦሽንን ያው ኢንዲያን ኦሽንን እንኳ ባይደርስ በጣም ሰፊ ቫስትም ስለሆነ ያ ኢንዲያን ኦሽን ይካተት ከተባለ በጣም ብዙ ሀገራት ሊገባ ስለሚችል ኢትዮጵያም ወደዚያ ትደርሳለች ተብሎ ስለማይታሰብ እንጂ ኬንያ እኮ ይካተት ነበር፣ ኢንዲያን ኦሽን ይካተት። ሶማሊያ የገልፎፍ ኦፍ አደንም አላት፣ ተዋሳይ ነች። በዋናነት ደግሞ አእምሯቸው ላይ ሶማሊያን ተብሎ ዩናይትድ ሶማሊያን ያሰቡት በጣም ሰፊው ገልፎፍ አደን ያላት ሶማሌ ላንድ ነች። ሰው የጋራ ኢኮኖሚያዊ ትብብር ለማድረግ አንድ አስፈላጊ ሲሆን የሬድሲ ሴኪሪቲ ወይንም የሬድሲ ሚሊታሪ ፓክት ልክ እንደ ናቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን እንደሚባለው እነዚህ ስምንት ሀገራት ሚሊተሪ ቤዝ ሊመሰርቱ፣ በጋራ ኔቪ ፎርስ ሊያቋቁሙ፣ አየር ኃይል ሚሊተሪ እግረኛ ኢንፋንተሪ መካናይዝድ፣ ወዘተረፈ ሊያቋቁሙ ሀሳብ ቀርቦ ነበር። ያ ከቀረበ በኋላ በወቅቱ ምንም የሚል ክርክር መጣ ኖ በዚህ በሬድሲና በገልፍ ኦፍ አደን ኢንተረስት ያላቸው ተጽዕኖ የሚፈጥሩ ግን ያልተካተቱ ሀገራት አሉ። አንዷ ትርኪ ነች። ሁለተኛ ኢትዮጵያ መካተት አለባት። ሶስተኛ ሶማሌላንድ የሱማሊያ ክፍል ነች፤ አገር ነች ብለን እናስብ እንጂ በተግባር ግን አይደለችም። ሌላ ዩናይትድ አረብ ኤሚሬት አለ። አምስተኛ እስራኤል። እነዚህ ባልተካተቱበት ሁኔታ የሚሊተሪ ተቋም ብናቆቁም ውጤት ያመጣ ወደሚል ሐሳቡ አለው። መመስረቻ ሰነዱ ላይ እንዳልኳችሁ ገብታችሁ ይዩት ፕሊስ። አሁንም ካውንስል ኦፍ አረብ ኤንድ አፍሪካን ስቴትስ ቦርደሪንግ ዘ ሬድ ሲ ኤንድ ገልፍ ኦፍ አደን የሚል ቻርተሩን ይዩት። እዛ መመስረቻው ላይ የጋራ ወታደራዊ አደረጃጀት ይመሰረታል። ነገር ግን ይሄን ቢልም እንኳ ኢብል ስብሰባው ላይ መጀመሪያ ኤርትራ አትገኝም ነበር፣ ስብሰባው ላይ አትሄድም ነበር። ሱዳንም ወደ እርስ በርስ ጦርነት ገባ፣ አልበሽር ወረደ። ከዛ እንደገና ነው ራቲፋይ አድርገን ተስማምተናል ብለው የገቡት። የመን ራሱ ወደ እርስ በርስ ጦርነት ገባ። በዛ ምክንያት አሜሪካኖች ሰላም ለማስከበር መጡ ማለት የቀይ ባህር እና የገልፎፍ ኤደን ተዋሳኝ ሀገራት ሰላሙን ማስጠበቅ አልቻሉም ማለት ነው። አሜሪካኖች መጡ። ራሷ ሳውዲ አረቢያ ከየመን ተዋጊዎች ጋር ቀጥታ ራሱ የዛው ተዋሳኝ ሀገር ወደ ውጊያ ገቡ። ከሰና ጋር ውጊያ ውስጥ ነው የገባቸው። በዚህ ምክንያት ሳይፈጸም የቀረውን ኢሳያስ የጻፉት ደብዳቤ የጋራ ወታደራዊ ተቋም እናቆቁም እንት የቀይ ባህርን ጉዳይ ሌላ የጠረፍ ተጋሪ ያልሆነ አገር እንዳይገባ እንከላከል የሚል ያን እንግዲህ ሞራልስ ዶርማንት የምትሉትን ወይንም የሌለውን ሬድ ሲ ሚሊተሪ ሴኩሪቲ ወታደራዊ ተቋም እናቋቁም የሚል ደብዳቤ እንደሆነ መረጃዎች ወጥተዋል። እና አሰብ ላይ ሳውዲ አረቢያ በቢሊየን ልታለማ ነው ምናምን የሚባለው ተራ ውሸት መሆኑን ከዛም ባለፈ ደግሞ ሳውዲ አረቢያ በቢሊየን አውጥታ አሰብ ላይ ወደ ባልመጠፍ የፈለገው ብታደረገው ኢትዮጵያ ካልተጠቀመበት በቀር ምንድን ነው የምታደረገው ኢትዮጵያ ደግሞ ማሪታይም ክሌም አለኝ ለእኔ ይገባኛል እያለህ ያጣላትህ መጦ እንዳትወስደው እንዳታገኘው በርዘግቶ እና ተጠቀም ሊል የሚችልበት እድል ስለሌለ ማለት ነው። እና አንዳንድ ጉዳዮችም በውስጥ ለውስጥ እየተካሄዱ ያሉ የመቀራረብ ጉዳዮች አሉ። እሱን ደግሞ ዲቴል መረጃ ሲደርሰኝ ወደ እናንተ ማድረሳቸው ይሆናል። ሌላው ምናልባት በጁባላንድ እና በፌደራል መንግስት መካከል በሶማሊያ ፌደራል መንግስት መካከል ያለውን ግጭት ፍጨት የምታስታውሱት ነው። የፌዴራል መንግስቱ የጁባላንድ ፕሬዝደንት አህመድ ማዶቤ እንዲታሰሩ ዋራንቲ ማዘዣ ቆረጠ። በተመሳሳይ አህመድ ማዶቤ ደግሞ ኪስማዩ ላይ ሐሰን ሼክ መሐመድ እንዲታሰር ማዘዣ እንዲወጣበት አደረገ በፍርድ ቤት። ከዛ በኋላ እንግዲህ የሆነው ምንድን ነው ስትሉ፣ በሀይል በጉልበት አህመድ ማዶቤን ሶስተኛ ምርጫ ስልጣን አራዝሞ ስለነበረ ምንድን ነው ከንስቲቱሽናል ነው በማለት ያንን ምርጫ ያራዘመውን ስልጣኑን እውቅና አልሰጥም በሚል በኃይል ለማስገበር ተሞክሮ ነበር። ነገር ግን በዛም ጦርነት ተደርጎ ኪስማዩን በዋናነት የሱማሊያ ወታደሮች በዚህ በኦሰምም አሁን ደግሞ አስቀድሞ በአትሚስ አሁን ደግሞ በኦሰም አፍሪካን ዩኒየን ሳፖርት እንድ ስታቢላይዜሽን ሚሽን ሶማሊያ ትልቁ አህመድ ማዶቤ ወይም የጁባለንድ የማ የሶማሊያ ግዛትም ሆኖ ከኬንያ ጋር በጣም አዋሳኝ ነው። ስትራቴጂክ የሆነው ራስ ካምቦኒ አለች በጁባላንድ ውስጥ ያለች እንግዲህ ራስ ካምቦኒ የኛ ነበረች የሚል የኬንያዎች ጥያቄ አለ። ኦፍ ኮርስ እንግሊዞች ናቸው ለጣሊያን አሳልፈው የሰጧት እና በጣም ከፍተኛ የሆነ የንግድ ግንኙነትም ኢቭን ኔትወርክ በራሱ ጁባላንድ ላይ የሚሰራው የሳፋሪ ኔትወርክ ነው። ኢምፔሳ ነው የሚጠቀሙት። በዛሬ ዕለት አህመድ ማዶቤ በቻርተርድ አውሮፕላን ከኪስማዩ ተነስተው ወደ ናይሮቢ ገብተዋል። በዛም እንግዲህ ጋርዌ ኦንላይንን ጨምሮ የተለያዩ የመገናኛ ብዙሃን የሚያሳዩት ከተለያዩ ዶነሮች ጋራ እንደሚወያዩ በተለይ ለዚህ ለጸረ አልሸባብ ትግል የሚሆን የቁሳቁስም የስልጠናም ለፕሮጀክቶች የሚሆን ደግሞ የተጀመሩ ፕሮጀክቶች አሉ። ከፌዴራል መንግስቱ ጋር በከፍተኛ ሁኔታ ቅራኔ ስላለ የበጀት ድጋፍ እያገኙ አይደለም። ለዛም የሚሆን ድጋፍ ለማግኘት ከረጅ ድርጅቶች ከተለያዩ የፖለቲካል ምንድን ነው የሀገራት ሪፕሬዘንታቲቭ ጋር እንደሚወያዩ ነው መረጃዎች እየወጡ አሉት። እንግዲህ ሀሰን ሸክ መሐመድ ጥሪ አቅርበው ነበር። በዛ ጥሪ የጋራ ሀገራዊ መግባባት እናደርግ በሚል ጥሪ ጥሪውን ከተቀበሉት አንዱ አህመድ ማዶብ የነበሩ። ይሄ ጉዳይ ዳግም የፌደራል መንግስቱ ከፑንትላንድ ጋር በጣም ከፍተኛ ጭቅጭቅ ውስጥ ነው ያለው። ከፖለቲከኞች ጋር ጭቅጭቅ ውስጥ ነው ያለው። አልሸባብ እየተስፋፋ ነው። ያው እንግዲህ የተለያዩ የፌደራል መንግስቱም ድል እየቀናይ ነው ይላል አልሸባብም የዋፍ ጎዬ ጋር ድል እያገኘው ነው። መሮለስ የሞርታር ጥቃት ይፈጽማል እዛው ሞቃዲሾ ውስጥ አደናዴ ኢንተርናሽናል ኤርፖርት ላይ እና የፌዴራል መንግስቱ በጣም ኮራፕሽን ውስጥ መግባቱ፣ ሙስና ውስጥ መዘፈቁ፣ ከእርስ በርስ አለመተማመን መኖሩ ይሄ የጎሳ አሎኬሽኑ የፌዴራል መንግስትና የክልል መንግስታት ደግሞ ተቀራርበው አለመስራታቸው ለአሸባሪው ከአልቃይዳ ጋር ሊንክ ላለው አልሸባብ መልካም እድል እንደሆነ ነው መረጃዎች እየወጡ ያሉት። በዚህ ምክንያት እንግዲህ የጸረ አልሸባብ ትግሉ እንዳይዳከም ራሱም የፌዴራል መንግስቱ መልሶ ደግሞ ከጁባላንድ ጋር ወደ ግጭት እንዳይገባ የሚያስፈሩ ሁኔታዎች አሉ። ከጁባላንድ ጋር ግጭት ውስጥ ቢገባ ከኢትዮጵያ አንፃርስ ምን ሊኖረው ይችላል የሚለውን ማየት ያስፈልጋል። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ በጣም አድርጌ ያመሰግናለሁ። ጋት ሚዲያን ሰብስክራይብ ካደርጋችሁ ሰብስክራይብ አድርጉ፣ ሸር፣ ላይክ ማድረግ ኮሜንት፣ ሀሳብ አስተያየታችሁን አካፍሉ። ጋት ሚዲያን ደግፉ። ኢትዮጵያ በክብር ለዘላለም ትኑር። በድጋሚ